እና ያ ቤተክርስቲያናችንን የሚያቃጥል እሳት ሳይሆን ሰዎችን ወደ ቤተክርስቲያን የሚያመጣው እሳት በየቤተክርስቲያናችን እንዲወርድልን እግዚአብሔር ይርዳል። አዎ፣ በመላው መጽሐፍ ቅዱስ ውስጥ እሳት ከመንፈስ ቅዱስ ግልጽ እና የኃይል መገለጫ ምልክቶች አንዱ ነው አይደለ? በብሉይ ኪዳን ውስጥ እሳት ብዙ ጊዜ የእግዚአብሔርን ቅዱስ ሕልውና ወይንም መገኘትን ያመለክታል አይደለም። በዘፀአት ሶስት በቁጥቋጦ ውስጥ እንደሚነድ እሳት ሆኖ የእግዚአብሔር መገኘት ለሙሴ ሲገለጸለት እናያለን አይደለ። አዎ በሲና ተራራም እንደዚሁ በእሳት መልክ ሲገለጽ አይተናል። በአዲስ ኪዳን ውስጥ ደግሞ በጴንጤቆስጤ ቀን የእሳት ልሳኖች አይደለም የሚለው በእያንዳንዱ በላይኛው ክፍል ላይ በተቀመጠ በተሰበሰቡ ሰዎች ላይ ሁሉ ሲያር፣ ይህም ደግሞ የታላቁን የመንፈስ ቅዱስ መውረድን ሲያመለክት እናያለን አይደለ። ተምረናል። እሳት አንድ ቦታ ላይ አይቆምም አይደለም። አቤት እሳት የሚያስፈራ ነገር ሆነ አይደል! አንድ ጊዜ በቅርቡ ካሊፎርኒያ ላይ አይታችኋል። እሳት እዚህ እዚህም ያያችሁ ይመስለኛል። መቼም በየሶሻል ሚዲያው እውነት አይመስልም አይደለ። አንድ ነገር አያስቀርም፣ ምህረት የለም በእሳት ላይ እንዳለ። በቃ ሁሉን ነው የሚያቃጠለው፣ እና የሚያስፈራ ነገር ነው። እሳት ያጠራል፣ አደለም? ብዙ ባህሪዎች አሉት እሳት። የማያስፈልገውን በሙሉ ይበላል፣ አደለም? የእውነትን መንገድ ደግሞ ያበራል እሳት በአማኝ ልብ ውስጥ እሳት ስሜትን ያቀጣጠላል አይደለ በእንግሊዘኛ ፓሽን የሚሉትን ለጴጥሮስ እሳት ዝም ብሎ ምሳሌያዊ ምልክት ብቻ አልነበረም ግላዊ ነበረ ፐርሰናል ነበረ እሳት ለጴጥሮስ ያ የመንፈስ ቅዱስ እሳት በጴጥሮስ ላይ በወረደ ጊዜ ያ ፈሪ ጴጥሮስ ያ በአንዲት ትንሽ ልጃገረድ ጥያቄ የተንቀጠቀጠው ጴጥሮስ ደፋር ተአምር ሰሪ ሐዋርያ ሆነ። የመንፈስ ቅዱስ እሳት ከውስጥ ወደ ውጭ ለወጣው። ሀሌሉያ! ይህ እሳት በጴጥሮስ ላይ ምን እንዳደረገ እና በእኔና በእናንተም ላይ ደግሞ ምን ማድረግ እንደሚፈልግ እንመልከት። እስኪ አንደኛው ምንድን ነው? እሳት ያጠራላል። ከክህደት ወደ ተሃድሶ፣ ሉቃስ 22 ከ54 እስከ 62 ያለውን እስኪ እንመልከት። በትንሹ ረጅም ነው ግን በጥቂቱ መመልከት እንችላለን።